አልተፈጠርኩ በቀረብኝ ብላ እራሷን እያማረረች ትገኛለች ሀንቾና ወይዘሮ ሜላት ማንም አይረዳኝም እባክሽ እማዬ ተይኝ በማለት መልሷን ሰጠች ሜላት ወይዘሮ ሜላት ተጨነቀችና እባክሽ ልጄ ምንድነሽ ብላ ስትላት አይ እማዬ ምንም አልሆንኩም ነው ምልሽ። የሆንኩትን መናገር ብፈልግ ኑሮ ለአባቴ እነግረው ነበር ብላ ስትል፣ ልክ ነሽ፣ እኔ ማነኝና ለእኔ ትነግርኛለሽ ብላ አለቻት። እንደዛ ማለት አይደለም ማየ፣ እባክሽ፣ ዛሬ እንድታናግርኝ አልፈልግም። ካናገርሽኝ የሆነ መጥፎ ቃል ልናገርሽ እችላለሁኝ፣ እናተይኝ ብላ ስትል፣ ለነገሩ ልክ ነሽ። እንደኔ አይነት እንዴት ሆኖ ለእናት ስም እናቴስ ማለት አንቺ የሆንሽናት ብላ ወይዘሮ ሜላትም እጅጉን ከፋት። ሀንቾ ዛሬ ሁሉም ላይ ተቆጣች፣ ፈጣሪዋን ማማረርና አባቷን ሳይቀር ረግጣ ሄደች። ወንድሟንም እባክህ ተወኝ ብላ ስትል ምላሴ ብሊጋለና እዚህ ቤት ሁላችሁም እንደ በሽታኛ ነው የምታዩኝ። በራሱ የሚተማመል ጀግና ወንድ እንዲሁም ደግሞ ለእህቶቹ ተቆርቋሪ ወንድም አድርጋችሁ አታውኝም፣ ሁላችሁም አግላችሁኛል በማለት ብሶቱን ተናገረ። እንደዛ አይደለም ወንድሜ፣ ግን ምንም ስላልሆንኩኝ ነው። የሆንኩትን ነገር ደግሞ በፍጹም ላንተ መናገር አልፈልግም ብላ አለችው። ታዲያ ለምንድ ነው መናገር ያልፈለግሽው? ማለቴ እኔ ምን አድርጌሻ አለሁኝ? እንደገና ደግሞ እኔ እኮ ወንድምሽ ነኝ። አንቺ ያኔ እንኳ እህቴ መሆንሽን ሳታቂ ብዙ ነገር ረተሽኝ የለ እንዴ? ታዲያ ምን ተቀየረ አሁን? እኮ ወንድምሽ ነኝ በትክክል አንቺም ደግሞ እህቴ ነሽ። ስለዚህ ችግራችንን በጋራ ልንፈታ አይገባም እንዴ ብሎ ሲላት፣ አይ እባክህ ወንድሜ ተወኝ እያለች፣ እሺ ለአሁኑ እተውሻለሁኝ በቃ ሄድኩኝ ብሎ ትቷት ከሄደ በኋላ ሀና ቆይ እኔን ማንም ሰው አይረዳኝም ማለት ነው? ስሜቴን እንኳ ለብቻዬ ማዳመጥ አልችልም ማለት ነው? እያለች ብቻዋን ማላዘን ጀመረች። አቶ ኖላዊ አቶ ኖላዊ፣ አምላኬ ሆይ ለምንድን ነው በቃ ማትላት? ለምንድን ነው ደስታዋን በቅርቡ የማታመጣላት? ቆይ ለምንድን ነው የምትፈትናት? እያለ ከፈጣሪው ጋር መጸለይ ጀመረ። ጆሮ ጆሮ አሁንም ይህንን መጠጥ ተያይዞታል እና አቶ ኖላዊ ደግሞ ተከታትሎ እገባበት አግኝቶት አንድ ሁለት እያለ እስከ ስምንት ሲቆጥር ምን እያረግክ ነው ፋዘር ቆይ ለምን መጣህ ብሎ ሲለው ምን ላድርግ ብለህ ነው አንደኛዋ ልጄ እያለቀሰች ወደ ቤተሰቦቿ ሌላኛው ልጄ ደግሞ በምሽት ከኔ ጋ መሆን ሲገባው ነገር ግን መጠጥ ቤት ታዲያ እረ ተው እባካችሁ ተዉ የአባታችሁም ጦር አለው ብሎ ሲል እንዴ ፋያው አንተ አባቴ ነህ እንዴ ምን ማለት ነው የኔ ልጅ እባክህ እንደዚህ እያልክ አታስከፋኝ ሀና ምንም የሆነችውን ሳትነግረኝ ሄደች በዛ ተከፋው አንተ እንኳ የሆናችሁትን ነገር ንገረኝ እስኪ ንገረኝ ብሎ ሲል አይ ሀና የሆነችውን ካልነገረችኝ የካልነገረችህ እኔ ምን ብዬ ነው ልነግርህ የምችለው እስኪ ንገረኝ ፋዘል ቆይ እኔ አልገባኝ። በአንተ እና በሀና መካከል ምንድነው የተፈጠረው? ብነግርህም የምታደላው ለሃና ነው። አረ እንደዛ አትበልተው ተዋሲርተው አንተም ልጅ እሷም ልጅህ። አያያይ በፍጹም ልጅ ከልጅ ውልቅ ከአምስቱ ጣት አንዱ መምረጥ አለብህ። አንዳንዴ የሚያስገድድ ሁኔታ ላይ ልትሆን ትችላለህ። በዚህ መካከል ያንተን ልብ መስበር አልችልም ፋዘር። ስለ ሀና እራሷ ትንገርህ እንጂ እኔ በፍጹም አልናገርም ብሎ ቤቱን ጥሎ ወጣ። ሰላም ሰላም፣ ውድና የተከበራችሁ የህያቤ ቲ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ድም ብላልና፣ ወይዘሮ ሜላት አሁንም ጭቅጭቃቸው እንደቀጠለ ይገኛል። ድን ብላልዬ በቃ እትዬ መጥፎ ነገር ከሚናገሩኝ እና በኋላ የሚጸጽታቸውን ነገር ከሚናገሩ አሰናብቱኝ ብላ ደብዳቤዋን አቀረበች። እሷም ደግሞ ሂጃ እኔ ምን አገባኝ ምትጂ፣ መቼም ለዛች ለባዮች ስንቃጠብ ብለሽ ጦርና ግፍ ይሆንብሻል። እኔ እኮ እሚገርመኝ ነገር ማንተ ለማማጭናት አላችሁ ስታይኝ በቃ ጅል የማንም መጫዋቻ መሰልኩሽ አይደለም፣ ውልቅ በይ ስትል መስፍን መጣ። ቆይ ምን እየተካሄደ ነው? ምንድነው የተፈጠረው? ሜሉ አልተነጋገራችሁም እንዴ? ትሰማኛለህ መስፍን። ስለ ምንድን ነው የምነጋገረው? አሁንስ ሰልችቶኛል። ለራሴ የቤቴን ችግር በፈታሁኝ አይደለም፣ በዚች በሰራተኛ እትዬ፣ ነገ የሚጸጽትሁን ነገር ባታደርጉ ጥሩ ነው። እንግዲህ መናገር ከፈለግሽ ተናገሪ ብያለሁ። ካልተናገርሽ ደግሞ ጣት ማታ እንደዛ ተስፈራሪ ምሄር ከፈለክ ይሄው ሂጂ። እና ደግሞ እኔ ፌስታልሽን አልፈትሽም ብላ አለቻት። መስፍን መስፍን ነይ ምሄድ አንቺና እኔ መነጋገር አለብን ብሎ ምኝታ ፌት መነጋገር ጀመሩ። ቆይሜሉ ምን ሆነች ነው? እኔ ማበደ ነው መስፍን! አንድኛው ልጄ ትናን ትና ቀኔ የገባች እንዴት ዋልሽለ እንዴት አደርሽለ ይሆን ንገሪ ስላት አትናገር ይቺ ደግሞ ሰራተኛዋ ጭራሽ ስንቅ እያቀበለች ለባዩሽ በፍጹም ምን ያላደረግኩትም ትላለች። ታዲያ እኔ ምን ቤት ነኝ? እስኪ ንገረኝ አንተ በእኔ ቦታ ሆነ ብታስበው ምንድን ነው የሚሰማ? እንደሚሉ አይተሻል? እኔም አላየሁም። ታዲያ ካላየሽ ከተጠራጠርሽ አንቺና ምላሴ የምትጠራጠሩ ከሆነ ፖሊሶቹን ልጠይቃቸዋ እና እናሳስራት። ምን እነሱም እኮ ሕግ ማስረጃ መረጃ ይላሉ እ ታዲያ አንቺና ምላሴ ለእሷ ነው አላችሁ አይደል እንዴ? እኛ እኮ ግምት ነው የሆንሽውን ተናገሪ ለማን ነው የምታቀበዩ ብለን ስንለም ለባዩሽ አይደለም ነገር ግን ለማን ነው ብላችሁ አትጠይቁኝ ብላ ግግም አለች። ታዲያ ይሄ ጥፋት የማን ነው እስኪ ንገረኝ። እዩልሽ በቃ አሁን እሱን ነገር ለእኔ ተይው፣ ሂዴሽ ይቅርታ ጠይቂያት። ምን ታይም ባክህ ይቅርታማ አልጠይቅም ብላ ወይዘሮ ሜላት ዝም አለች። አቶ ኖላዊ አቶ ኖላዊ አሲርን እንደምን ብሎ ቢያወጣጣውም እንኳ አሲር ግን በፍጹም ሊነግረው አልቻለም። እህትና ወንድም ናቸው ትሎ የለ በቃ የእህትና የወንድም ጠብ ነው። ምናልባት አንድ ቀን ወይ እናዋራ ይሆናል፣ ወይ እንገናኝ ይሆናል፣ አልያ ደግሞ እንገናኝ ይሆናል። ስለዚህ ስላህና ጉዳይ ባትጠይቀኝ ጥሩ ነው ብሎ አኩርፎ ሄደ። አቶ ኖላዊ ቆይ ልጆቼ ወዴት እየሄዱብኝ ነው? ልጆቼ ምን እየሆኑብኝ ነው? ፈጣሪ ሆይ እያለ ብቻውን መጸለይ ጀመረ። ሀኒቾ ሀኒቾ ቆይ ምን ላደርግ ነው? እንዴት ነው አሲርን በዚህ ልክ የጎዳሁት? ቆይ የእኔ ስህተት ምን ላይ ነው? ፍቅር የሚባለውን ነገር ለዚህ ነበረ የምጠላው። አሁን ከማን ጋር ልሆን ነው? እያለች ዝም ብላ ታመናታለች። እዝራ እዝራ ውነትም ሀና ደንግጣ ነው ማለት ነው። እወድሃለሁ ያለች፣ በቃ ስልክም ስደውልላት አታነሳም እኔኮ እያለ እሱም ለብቻው መጨነቅ ጀመረ። እንደ ምንም ብሎ ስልኩ ሲሰራላት መገናኘት አለብን ብሎ ሲላት በጧት ተነስተው እሰፈሩ ሄደና እሰፈርሽ ነኝ ብሎ አላት። ቆይ ምን ሆነህ ነው ዝራ ማለቴ እስካሁን እዚህ ተቀምጠ፣ በዛ ላይ ለምንድነው ነው በአስቸኳይ እፈልግሻለሁ ብለህ ያልከኝ? ቆይ ሀና እኔ በድየሻለሁ እንዴ? እኔ በድልከኝ አልኩኝ ካልበደርኩሽ ለምንድን ነው እንደው ስልክ የማታነሽው? ባክህ የራሴ ችግር የቤት ችግር ስላለብኝ ነው፣ ለዛ ነው ሀና። የእውነት ስሜትሽን ሳታስቢ ከሆነ የተናገርሽው አሁን ንገሪኝ። እኔ እኔ እንደሆንኩኝ መሰበሩን ለምጄዋለሁ፣ ነገር ግን በፍጹም እንደዚህ እንድታረቂኝ አልፈልግም ብሎ ሲላት እኔ እኮ ባንተ አይደለም፣ እባክህን ተረጋጋ እያለች መለመን ጀመረች። አሁን መሄድ አለብን እና የቤተሰብ ችግር ነው አልኩ ታዲሃና ቆይ፣ ለምንድን ነው የቤተሰብ ችግር የእኛን ፍቅር እንዳበላሽ የምትፈቅጁ? ማለት ፍቅር ሌላ፣ የቤተሰብ ጣጣ ሌላ። እዝራ እባክት ሆይ ስለዚህ ነገር የምታወራኝ ከሆነ ሙዴናት ከንተ ወደ ቤቴ ልመለስ፣ ካልሆነ ግን የምትወስደኝ ቦታ ዝም ብለህ ውሰደኝ፣ ብለው እዝራ ጋር ጥሩ ጊዜ አሳለፉ። ጆሮ ጆሮ ቆይ፣ የሚፈልገኝ ሰው የለም ማለት ነው በቃ እኔ ተፈላጊ ሰው ወይም የምወደድ ሰው አይደለሁም ማለት ነው እያለ ብቻውን እራሱ መውቀስ ጀመረ። ከዛም በኋላ ወደ ተምቹ ጋር ቢደውልለትም የተምቹም ስልክ በፍጹም ሊነሳ አልቻለም። አስቤው ነበር፣ በቃ ተምቹም ጠላይ ማለት ነው። ልክ እኮ ነው ለነገሩ፣ ምክንያቱም እኔ ሀናን ሀናን ስል ለካ ጎድቻዋለሁ ማለት ነው። ወንድሜን ይገርማል ሀና ለኬ የሰው መጨረሻ ነበር ምታ እኔን የምታረገኝ ብሎ ዝም ብሎ ብቻውን በሀሳብ መወቃቱን ቀጠለበት። እናም እቤቱ መጥቶ ከተኛ በኋላ ምላሴ ደግሞ በጧት ሄደና ቁጭ ብሎ ሁሉንም ነገር ያያል እና ከመደመሙ የተነሳ እንደውም እያየ መሳቅ ጀመረ። ከዛ ተምቹ ይቅርታ አሲር ሲነሳ ቆይ ምኑን ነው የምትስቀው? ደግሞስ ያለሁት እማን ቤት ነኝ? ብሎ ሲል እንደ ያለኸውማ ቤትህ ነው። እና ታዲያ አንተ ምን ልታደርግ መጣ? ምን ማለት ነው መጣ ማለት? ሰው እንግዲህ አታስተናግዱም እንዴ? እባክህ፣ እኔ ስለሆነ ነገር ላስቸግር ፈልጌ ነው። ስለምንድን ነው ነገረኛ? ነገረኛ ማለት ስለ እህቴ ጉዳይ። እህት ማናት? አሁንማ እኮ ብዙ እህት አለ። ስለ ሀና ነዋ። እና ሀና ምን ሆነች? የሆነችውን አላውቅም። በጣም ተጨንቃለች፣ በጣም ተጠባለች። እኛንም አታወራንም፣ ፊት ነስተናለች። ታዲያ እኔ የምላር ምናልባት ላንተ ሁሉንም ነገር ስለምትነግርህ አንተ እንድትነግረኝ ፈልጌ ነው። አይ አሁን ገና የተሳሳተ መንገድ መረጥክ። አሁን ገና የተሳሳተ መንገድ መረጥክ። ምክንያቱም በፍጹም በፍጹም ለእኔ ልትነግረኝ ፈቃደኛ አይደለችም። ደግሞም የማይጠየቀውን ሰው ነው የጠየቅከው ብሎ ሲለው ሀና እኮ ለአንተ ምንም ነገር አትደብቅህም፣ እቧክህ ንገረኝ እያለ ቢለምነውም፣ በቃ ሄድልኝ እቧክህ፣ አንተ የማትወጣ የማቶጣ ከሆነ እኔ ራሴ እወጣለሁኝ ብሎ ሲለው፣ እሺ እንደዚያ ከሆነ አንተም ትክክል አትመስለኝም፣ በቃ ሊሄድ ብሎ አሴ አሴ ይቅርታ፣ ምላሴም ወደ ቤቱ ተመለሰም። ጆሮ አሀይ ጉድሃና! አንቺንና እኔን የልብ ጓደኞች ከምንም በላይ የሚተዋወቁ አድርገው ነው የሚያስቡት። ነገር ግን ነገሩ እንደዚህ አይደለም። አንቺ ትናንት በመጣ ተራ እዝራ ቀየርሽኝ፣ እኔ ደግሞ እዚህ ይሰቃያለሁ። አምላክ ሆይ ይቺ ልጅ የማትሆኔን ከሆነ ከውስጧ አውጣና እቧ ሰላማዊ ሕይወት ስጠኝ እያለ መጸለይ ጀመረ። አቶ መስፍንና ምላሴ ሲገባ ከውጭ እንደምላሴ የት ነበር? የሀና ጓደኛ እኮ አላገኘው ህጀ ነው። ማንን? ያንን ጆሮን ነዋ። እና ስለ ሀና ልጠይቀው ብዬ ነገር ግን እሱም ደበቀኝ። ምን ማለት ነው ደበቀኝ ማለት? አባዬ አላውቅም፣ ነገሩ ድብልቅልቅ ያለ ይመስለኛል። ሲቀጥል እሱ ራሱ የተሳሳተ ሰው ጋር ነው የመጣኸው፣ እኔ የማውቀው ነገር ምንም ነገር የለኝም ብሎ ደበቀኝ። እውነትህን ነው? ቆይ ልጅ ምን ሆነች? አላውቅም አባዬ፣ ሀና ትክክል አይደለችም፣ በቃ እውነት ለመናገር አባቷም ጧት ነው መጥቶ ነበር እና ሀና ምን ሆኗ ነው እንታቁት ነገር ካለ ብሎ አስጨንቆን ሄደ። ከዛ ሁለቱም ልጆች የታመውብኛል ሁለቱም ልጆች ጤነኛ አይደሉም እያለ አባቷና እንዲሁም እናቷ በጣም ተጨንቀዋል። እኔ ግን ያን ያህል ጠለቅ ብዬ አላሰብኩትም ነበር። እስኪ ስለ ሀና የሆነ ነገር ማጣራት አለብን ማለት ነው ብለው አባትና ልጅ ደመደሙ። አዎ አባዬ። ሀና የሆነ ነገር ሁናለች። ጭራሽ እኮ የማናቃት ሰው ነው የሆነችው። እኛም መሳሌ እናቴን ሳይቀር ትናንትና ጀምር አላወራቻትም። እናም ግራ ገብቶኛል። አይዞህ። እውነት ልጃችንን እህትህን ከማገኘታችን ልናጣት ነው ማለት ነው። አባዬ እንደዚ አይነት ነገር አትበል እባክህ፣ ምናልባት የሆነ ነገር ሁና ይሆናል እያለ መናገር ጀመረ። አቶ ኖላዊ አቶ ኖላዊ ሀንቾን ሰተት ብሎ እቤቷ ድረስ ሂዶ እማት ነግሪኝ ከሆነ በፍጹም ከዚህ ቤት ንቅንቅ አለልም ብሎ አላት። አባዬ እምናወራም ከሆነ እቤታችን ብቻችንን ነው እንጂ እዚህ ላወራህ አልፈልግም ብላለችው። ለምን ልጄ፣ ለምንድን ነገርኩሽ እኮ። አረ አባዬ እንደ ህፃን አያድርግም፣ እዚህ አልነግርህም። እቤታችን ነው ትሰሚኛለሽ፣ ማሞኘት የለም ብሎ እቤት ከሄዱ በኋላ ነገሩን ይነግሩኛል ብሎ ቢልም ሀናና አሲር ግን ተፋጠው ቀሩ። ጭራሽ አይጥና ድመት ሆኑ። ያሳዝናል፣ ልብ ይሰብራል።